የአካባቢ ጥበቃ ስራው ስነ ምህዳርን ከማስተካከል ባለፈ የምግብ ዋስትናን በማረጋገጥ ረገድ አይነተኛ ሚና እንዳለው የተናገሩት የምስራቅ ሀረርጌና የድሬዳዋ አስተዳደር አርሶ አደሮች ናቸው። በተለይም የተራቆቱ ተራሮች በመልማታቸው ምርትና ምርታማነታቸው ማደጉን ገልጸዋል። አርሶ አደሮቹ የዕለት ተዕለት ኑሯችን ተቀይሯል ብለዋል። በምስራቅ የሀገራችን ክፍል ከተፋሰስ ስራዎች አንጻር ምልከታ እያደረገ የሚገኘው ባልደረባችን ወንድሙ አዱኛ ተጨማሪ መረጃዎችን ሊያደርሰን ከድሬዳዋ በቀጥታ መስመር ላይ ይገኛል። ወንድሙ እንዴት አምሽተሃል? መረጃዎችን መቀጠል ይቻላል። አመሰግናለሁ። መታገስና ሶዶ እንግዲህ ፋና ሚዲያ ኮርፖሬሽን በምስራቅ ሀገራችን ክፍል የተለያዩ አካባቢዎች ላይ የተሰሩ የተፋሰስ ልማቶችን እየተመለከተ ነው የሚገኘው። በመጀመሪያው የምልከታችን ማለትም፣ በትናንትናው ዕለት ያደረግነው በምዕራብ ሐረርጌ ዞን በዴሳ ወረዳ ለገላፍቶ ተብሎ ለገላፍቶ ተብሎ በሚጠራው ቀበሌ ገበሬ ማህበር ውስጥ ነበር ምልከታ ያደረግ ነው። በዚህ ምልከታችን እንግዲህ በቀበሌዋ የሚገኙ በተለይ ደግሞ በርከት ያሉ ተራራዎች አሉ። እነዚህ ተራራዎች በአካባቢ በአካባቢው ተጽዕኖ እንዲሁም ደግሞ ቀድሞ ላይ የአካባቢ ጥበቃ ባለመሰራት የተነሳ ገላጣ የነበሩ የመሬት መንሸ መሸርሸር የሚያጠቃቸው ለምነትም እንዲሁ የራቃቸው እንደነበሩ የአካባቢ አርሶ አደሮች ነግረውናል። ነገር ግን ከቅርብ ዓመታት ወዲህ በተሰራው የተፋሰስ ልማት ስራ እንዲሁም ደግሞ የአረንጓዴ አሻራ መርሃ ግብር አካባቢው መልኩን ቀይሮ የነሱ ምርታማነት እንደጨመረ ጭምር ነው አርሶ አደሮቹ ለፋና ሚዲያ ኮርፖሬሽን የተናገሩት። ከዛ ባለፈ ግን ቀድሞ ላይ በነበረው ሁነት ከላይ የሚመጡ ጎርፎች በተለይ ደግሞ ከተራራው አካባቢ ወደ ታች የሚመጡ ጎርፎች ታች የሚገኘው ማህበረሰብ ዘርቶት የሚገኘውን ሰብል ከማጥፋት ባለፈ እንዲሁም ደግሞ ለጎርፍ ተጋላጭ እንዲሆን እድል ከመፍጠር ባለፈ የራሳቸው አሉታዊ ሚና ሲጫወቱ እንደነበርን ጭምር አንስተዋል። አሁን ላይ ግን በተራራው ላይ በተሰራው ስነ አካላዊና ስነ ህይወታዊ ስነ ዘዴ በተሰሩ ስራዎች ይህን የሚሸረሸረውን አፈር ማቀብ ተችሏል። ከዛ ባለፈም ይመጡ የነበሩ የጎርፍ አደጋዎችንም ማስቀረት ተችሏል። በተራራው የውሃው የሚመጣ ውሃው ሰርጎ እንዲገባም እድል ፈጥሯል ነው ያሉት። ይህን ስራ እኛንን በዚህ ሂደት ውስጥ እየሰራ ነው፣ ለውጡን በሁለቱም አይነት መልኩ መመልከት እንችላለን ሲሉም አጽንኦ ሰጥተው አንስተዋል። በዚህም አሁን ላይ የተመለከቱት ውጤት አመርቂ እንደሆነም ጭምር አንስቷል። በነገራችን ላይ ቀድሞ ላይ በአካባቢው ያመርቱት የነበረው ውስን ሰብል ነበር፣ ማሽላ ና ሌሎች እንዲሁ ሰብሎችን ነበር ማምረት የሚችሉት። አሁን ግን በተፋሰስ ልማቱ በተሰራው ስራ ብዛ የሆኑ ሰብሎችን አዝርዕቶችን መዝራት ችሏል። ይህም እንግዲህ ኢኮኖሚያቸውን ከማጠናከር ባለፈ የምግብ ሉዓላዊነታቸውን እንዲያረጋግጡ እድል እንደፈጠረላቸውም ነው ምዕራብ ሐረርጌ ዞን በዴሳ ወረዳ ለገላፍቶ አካባቢ ተገኝተን በተመለከትንበት ወቅት አርሶ አደሮቹ የነገሩን። በዛሬ ውሏችን ደግሞ ምልከታ ያደረግ ነው፣ በድሬዳዋ ከተማ አስተዳደር ከሚገኘው የገጠር ቀበሌያት መካከል አንዱ የዋሂል ወረዳ ነው። በወረዳ የሚገኙ በርካታ የተፋሰስ ልማት ፕሮጀክቶች አሉ። ከነዚህ ፕሮጀክቶች መካከል አንዱ ሁላሁላ ሁለም ሁሉል ሞጆ ተብሎ የሚጠራ ተፋሰስ ልማት ነው። በዛ አካባቢ ተገኝተን ነበረ። በተራራ የተከበበ አካባቢ ነው። በአራቱም ማዕዘን ማለት ይቻላል በተራራ የተከበበ አካባቢ ነው። ያው ድሬዷን ስናስብ የአየር ንብረቷ ነው ቀድሞም የሚመጣልን፣ ከእንግዳ ተቀባይነቷ እንዲሁም ደግሞ ካለው የማህበረሰቡ ሁኔታ አንጻር፣ ከዛ ባለፈ ደግሞ የአየር ሁኔታው ጎላ ብሎ ይጠቀሳል። እና ወደ ገጠሩ አካባቢ ወጣ ብለን ስንመለከት ደግሞ ቀድሞ የሚመጣልንን እሳቤ የሚሽር ሆኖ ነው የምናገኘው። እኛም በተገኘንበት አካባቢ ያለው የመሬት አቀማመጥ ቀደም ብዬ ለማንሳት እንደሞከርኩት የተገኘንበት ተፋሰስ አራቱም ማዕዘን ማለት ይቻላል በተራራ የተከበበ ነው። ነገር ግን አረንጓዴ ሆኖ ነው የተመለከትነው። ብዝሀ ሰብሎች፣ ፍራፍሬዎች፣ አትክልቶች፣ የተለያዩ ምርቶች የሚመረቱበት አካባቢ ሆኖ ነው ያገኘነው። በአካባቢ የሚገኙ ነዋሪዎችን እንዲሁም ደግሞ በዘርፉ ተጠቃሚ የሆኑ አርሶ አደሮችን አነጋግረን ነበር። እነሱም ልክ እንደ ምዕራብ አረርጌ አካባቢ እንዳሉ አርሶ አደሮች ሁሉ ተመሳሳይ ሀሳብ ነው ያነሱልን። ቀድሞ ላይ እዚያ አካባቢ ገላጣማ ነበር፣ ለአደጋ አጋላጭ የሆነ አካባቢ ነበር። የጎርፍ አደጋው፣ የመሬት መንሸራተቱ፣ የአፈር መከላቱ ምርታማነትን ከመቀነስ በላይ ምርት የምናመርተውን ምርት በጣም ያነሰ ነበር ሲሉ ነበር ያነሱት። አሁን ላይ ግን በሰራ ነው የተፋሰስ ልማት ሰፊ ምርት ማምረት ችለን ናል አሁን ፍራፍሬው አለ የተለያዩ አዝርዕቶች አሉ በቆሎ ማሽላን ማምረት ችሏል በአመት ከሶስት አራት ጊዜ በላይ ማምረት ችሏል። መስኖ የመስኖ ሂደታቸው አሁን ላይ ጎልብቷል። ከዚህ በፊት ጥቂት ምንጮች ነበሩ፣ እነሱም በጋ ላይ የሚደርቁ ነበሩ። አሁን ላይ ግን በአካባቢ ጥበቃ በተሰራው ስራ እነዚህ ምንጮች ጎልብተው በተለያየ አቅጣጫ በርካታ ማህበረሰቦች መጠቀም ችለዋል ነው ያሉት። በተገኘንበት አካባቢ ብቻ ከአራት ሺህ በላይ የሚጠጉ አርሶ አደሮች በዚህ በተፋሰስ ልማት በጎለበቱ ምንጮች በተሰራው የመስኖ አውታር ተጠቃሚ ነው የሆኑት። በዚህም በመስኖ ልማት እንቅስቃሴያቸው የተለያዩ ሰብሎችን አዝርዕቶችን እንዲሁም ደግሞ ፍራፍሬና አትክልቶችን እየተከሉ ከራሳቸው የምግብ ዋስትናን ከማረጋገጥ ባለፈ ለገበያውም ጭምር እያቀረቡ እንደሚገኝ ነው ያነሱልን። ሶዶና መታክስ በነገው እለት ደግሞ በምስራቅ ሀረርጌ መሰል የተሰሩ ስራዎችን የምንመለከት ነው የሚሆነው። በእኔ በኩል ለአሁኑ ያስኩት መረጃ ይህን ይመስላል። ወንድሞ አዱኛ ከድሬዳዋ በቀጥታ ላደረስከን መረጃ ከልብ እናመሰግናለን መልካም ምሽት ባለህበት